ሲል ዛሬ የመጣሁት የአፋል ጉኝ ነው። እቺ እህታችን ከላይ የምትመለከታት የዛሬ አራት አመት አካባቢ ከኢትዮጵያ እንደወጣች ና እንደወጣች ለአጎቷ ደውላ ጆርዳን ደርሻለሁ ብላ ከዛ በኋላ ወዴት እንደገባች እንደማይታወቅ ስልክም ሆነ ሰላም ሰላም፣ ጓደኞቼ ተመልካቾቼ፣ እንዴት አደራችሁ እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደሰማችኋት እህታችን እንግዲህ በጣም ያሳዝናል። ባለፈውም አንድ ልጅ እንዲሁ የሆነች ልጅ ኢትዮጵያ ሆና ማለት ነው እንዲህ የሆነች ልጅ ከጠፋች ሶስት አመት ሆኗል። እባክሽን ፎቶ ደግሞ የላትም እና የእሷ ቤተሰብ ነው ለእሷ ነግሯት፣ እሷ ደግሞ ለእኔ ነገረችኝና፣ ሰው እንደ ቀልድ ብዙ ልጆች እየጠፉ ነው እዚህ ጆርዳን ውስጥ ምን ጉድ ነው ማለት ዝም ብሎ መጥፋት አለ እንዴ? እንደው እየፈለገ እንኳን የማይመች ቤት እንኳን ቢሆን ስልክ እንኳን ባይኖራቸው በአሰሪ ስልክ አንዴ እንኳን አይደውሉም ማለት በህይወት ካሉ ማለት ነው። ፈጣሪ በህይወት ያኖራቸው ብቻ። ካሉም ደግሞ እባካችሁን የምታቁም ካላችሁ እች እህታችን እንግዲህ የምታያት እህታችን ከመጣች አራት ዓመቷ በዛው ጠፋች ማለት ነው። ጆርዳን ደርሻለሁ ብላ በዛው ጠፋች ጠፋች ነው እና እንደ ቀልድ ዘንድሮ ሁለት ነው ሶስት ልጆችም ሞቷል። እዚሁ ውሃ ውስጥ ገብቶ እንደዚህ ሆነው ብቻ ያሳዝናል። ፈጣሪ ደግሞ ህይወት ካላችሁ ፈጣሪ ያኖራችሁ። እኔ አላቅም። ይህ ሁሉ ዓመት በቤተሰብ የሚጨክን ሰው አለ ብዬ አላስብም እና ካላችሁም፣ እባካችሁም ቤተሰብ ይጨነቃል። በተለይ እናት ቤተሰብ ይጨነቃል። በቃ የእኛ መጥፋት በጣም ነው የሚያሳስበው። የሆነ የእድሜ ልክ እንትን ህመም ነው እና ከአይምሮ የማይወጣ ወይም ሞቷል ተብሎ አልተነገራቸው ወይም በህይወት መኖራቸው ምንም የማያውቁት ነገር የለም እና ለማንኛውም፣ እቺ ልጅ የምታቋት ካላችሁ ቤተሰብ እየፈለጋት ነው። በህይወት ካለች ከሌለችም ደግሞ ምንም ምን ማድረግ ይቻላል። የእኛ ነገር እኮ እንዲሁ በቃ ወጥቶ መቅረት ነው። ፈጣሪ እንዶ ወጥቶ ከመቅረት ይጠብቀን ነው እንጂ፣ እንዴው ነው ጠፍቶ እንዴት በዛው ጠፍታ ትቀራለች ማለት እየፈለገ እንኳን አሰሪ ስልክ እንኳን ባይኖራት በአሰሪ ስልክ ደውላ ደና መሆኗን አትናገርም? ደና ከሆነች በህይወት ካለች ማለት ነው። ያሳዝናል። ብቻ ካለችም፣ ባክሽ ፈጣሪ ባለሽበት ያኖርሽ፣ ዋና መኖርሽ ነው። ሰው ማለት ያለች እንደዚህ በቤተሰቦቿ ትጨክናለች ብዬ አላስብም እና ብዙ ልጆች አንዷም አለም ነው ማነው፣ ስትሰራ ነበረ የሆነች ልጅ ፎቶ ለጥፋ ማለት ነው። እዚሁ መታጠፍታ ማለት ነው። ጆርዳን እቺኛው ደግሞ ሁለተኛ፣ አንደኛውም እንደዚሁ እሷ ፎቶ የለኝም፣ ግን እንደዚህ ከመጣች ሶስት ዓመቷ ነው። አንድ ቀን ደውላ አታቅም ለቤተሰቦቿ ምናምን አለችኝ እና ብቻ ከባድ ነው። ፈጣሪ ይጠብቃችሁ። አይታወቅም። ሰው ልጅ እኮ ማለት ያው አረቦችም የሆነ ነገር ገሏቸውም ላይሆን ይችላል። ያው ሰው ልጅ ታሞም የሆነ ነገር ልሞትም ይችላል እኮ። ግን በቃ ብቻ ካለችን ፈጣሪ ባለሽበት ያኖርሽ እህታችን ማለት ነው። ካለሽ ደግሞ ቤተሰብ ይጨነቃል ማለት እንደዚህ የሚጨክን አንጀት አለ ብዬ አላስብም። ለአራት አመት ሰው ጤነኛ ሆና እንደዚህ የምትጠፋ አይመስለኝም። ፈጣሪ ደግሞ ካለሽም ባለሽበት ሰላምሽ ይብዛ። ብቻ ያሳዝናል፣ እንደዚህ ወጥቶ ከመቅረት ፈጣሪ ይጠብቀንና። ባለፉም አንዷም እንደዚህ ሁለት ልጆች፣ አንዷ ውሃ ውስጥ ገብታ ሞተች አሉ። አንዷ ደግሞ እንደዚሁ ሻወር ቤት ውስጥ ኧረ፣ ብዙ ናቸው። አንዷ ከመንገድ ላይ የሆነ እንደ ልክፍት ነገር አደረጋት አሉ፣ ከዛ ሞተች አሉ። ያሳዘናል የሆነ ቪዲዮ ሰርቼ ነበረ፣ ከስንት ወር በፊት መሆኑን አላስታውስም፣ ግን እንደዚህ ቪዲዮ ሰርቼ ነበረ። እህቷ እያበደች እንደውም ሁለት ናቸው። አንደኛ ቤሩት ሆኗ እዚህ ጆርዳን ወርቃ የሞተችባትን እህት ሞት ሲሰማ ያችኛውም ከፎቅ ራሷን ወረወረች ማለት ነው። ያች ሶስት ናቸው ደግሞ ያቺ ደግሞ ሌላ አረብ ሀገር ሆነ በቃ ወይ፣ በስመ አብ ወልድ። አንዳንዴ እኮ ሀዘን የሆነ ብቻ የሞተ ሰው ይሻላል። የሆነ የቅርብ እህታችሁ ሞተችን በተለይ እንደዚህ ስደት ላይ ስትሰሙ አንዴ የሞተማ አረፈ ያለ ኮ ሀዘኑ በጣም ከባድ ነው። በተለይ ስደት ላይ ሁሌ ሳያት በጣም ነው የምታሳዝንኛች ልጅ ማለት ነው። በቃ ሁሌ ስቅስቅ እያለች ነው የምታለቅሰው። ሁለት እህቶቿ በአንዴ ማለት ማጣት ማለት ይከብዳል። በእርግጥ አንደኛው በህይወት አለች አልሞተችም፣ ግን ኮማ ውስጥ ነው ያለችው ቤሩት ሆስፒታል ውስጥ ማለት ነው። ፈጣሪ ሆይ ከእንደዚህ አይነት ወጥቶ ከመቅረት ፈጣሪ ይጠብቀንና፣ ብቻ ከባድ ነው። ሁሌ ሳያት በጣም በቃ አይኗ ሁንባ ቀሮ ነው። አንድ የሞተ ሰው አረፈ ያለው ሀዘኑ በጣም ነው የሚከብደውና፣ ፈጣሪ ይጠብቀን ሁላችንም ወጥቶ ከመቅረት። እንደ በሀገርም ነው ሞትም ምንም ምሻለውና፣ ብቻ ከእንደዚህ አይነት ከአደገኛ ከድንገተኛ ሞት ፈጣሪ ሁላችንም ይጠብቀን። በምን እንደምንሞት አይታወቅም። ሰው ኮ ታሞ ብቻ ምናምን አይደለም ሞተ በቃ ዝም ብሎ ሳይታወቅ እንዲሁ ውበተኛበትም ሰው ልሞት ይችላል። ግን በእንደዚህ አይነት አደጋ ከድንገተኛ አደጋ ፈጣሪ ይጠብቀን። በጣም ነው የምታሳዝነኝ ሁሌም ሳ ሁሌ ሳያት በአንዴ ሁለት እህት ማጣት ማለት በጣም ነው የሚከብደውና ፈጣሪ ይጠብቀን። ሁላችንም በምን እንደምንሞት አናቅም። ሰው ልጅ እኮ በአደጋ ብቻ አይሞትም፣ በቃ በተለያየ ነገር። በቃ በተኛችሁበትም ይቺ ቀን የተጻፈለችላችሁ ቀን ከሆነች ትሞታላችሁ። ምንም ከዛች ቀን አናልፍም እና ፈጣሪ ይጠብቀን። ስደት ላይ ያልፍልናል ብለን ወጥተን መቅረት በጣም ከባድ ነው፣ ለቤተሰብም ለእኛም ከባድ ነው አይደለ? ስደት ላይ መሞት በጣም ነው የሚያስጠላው እና የሚፈራው ነገር ሞት። በቃ የሆነ ያሰባችሁበት ደረጃ ሳደርሱ ስትሞቱ በጣም ነው የሚያስጠላው። እና ፈጣሪ ከድንገተኛ ሞት ይጠብቀን። እህቶቼ ሁላችሁም በያለንበት ፈጣሪ ይጠብቀን እንጂ እኛ ራሳችን ጠብቀን አንችለውም፣ እና በምን እንደምንሞት ስለማይታወቅ ማለት ነው እንግዲህ ሼርም አድርጉ ሼር እያደረጋችሁ፣ ምናልባት አይታወቅም ወይም ስልክ ላይኖራት ኖራት ይችላል ወይም በቃ በማይመቻች ሁኔታ ውስጥ ምኖራ ካልደውለች፣ ዋና መኖሯ ነው፣ ችግር የለም እና ግን ያው በህይወት ኖራ ምናምን እንደዚህ ትጨክናለች ብዬ አላስብም እና ፈጣሪ ጠብቃችሁ፣ እህቶቼ። እኔም ማለት የሆነ ብዙ ነገር ታስባላችሁ። ምናልባት ምናልባት ወይም ውጭ ጠፍታ ወይም እስር ቤት ገብታ እንዳይሆን ብዬም የሆነ አይምሮ ውስጥ ተጠራጠርኩኝና፣ በእርግጥ ያው ጆርዳን ውስጥ ብዙም እንደሌላ እስር ቤት አይደለም፣ እንደዚህ ምናምን ሰውን አያሰቃዩም፣ በተለይ ገንዘብ ምናምን ካላችሁ ማለት ነው። ምናልባትም እስር ቤትም ገብታ ከሆነም ደግሞ ፈጣሪ ያውጣት ነው የምለውና ዋና በህይወት ብቻ በህይወት ትኖር በያለችበት ሰላም ትሁን። እና የሆነ ብዙ የሆነ ብዙ ነገር አሰብኩኝ። ምናልባት ጠፍታ ውጭ ስትሰራ ምናምን ተይዛ ታስራም እንዳይሆን ብዬ አሰብኩኝና ብቻ ያሳዝናል። ፈጣሪ ይጠብቃት በያላችበት በህይወት ካለች ማለት ነው። ካለሽም ደግሞ እባክሽን ካየሽ ከሰማሽ አለው በይ፣ ድምፅሽን አሰሚ በህይወት እንዳለሽ ማለት ነው። አንዳንድ ሰውም እንትን ልቡ እንትን ጠንከር የሚል ሰው አለና የሆነ አንዳንድ ሰው አለና፣ በቃ ከኢትዮጵያ ስትወጡ ወይም ተጣልታችሁ ብዙ ቂም ይዛችሁ ምናምን ወጥታችሁ ሊሆን ይችላል። ዳግም እነሱን ላለመውራት የሆነ እንደ በቀል ነገርም ሊኖር ይችላል። በጣም ብዙ ሰው ማለት ብዙ ነገር ተበድላችሁም ስትወጡ የሆነ በሆዳችሁ ቂም ይዛችሁ ምናምን ነገር እንደዚ አይነት ነገርም ደግሞ ካለ የፈለገ እናንተ ብትጣሉ ሁሌም ቤተሰብ ዘመድ ይጨነቃል። የእናንተ መጥፋት የሆነ ያሳስባቸዋልና ፈጣሪ ካለሽም ያለሽበት ሰላምሽ ይብዛ እህታችን ማለት ነው። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። የምታቋት ከሆነ ሼር አድርጉላት ማለት ነው። በያላችሁበት አለም ዳርቻ ሰላማችሁ ይብዛ። ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። ቻው።